ሰላም፣ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። በያላችሁበት ሰላም ሆኖልኝ እንኳን ለሁል ምረት በሰላም አደረሳችሁ ማለት ነው። ያው ትንሽ ብዘገይም እንኳን አደረሳችሁ ማለት ትፈልጋለሁ። ትንሽ ጠፋ ብዬ ነበር። እንግዲህ የተለያዩ ኦንላይን ስራዎች ላይ ተጠምጄ ስለነበረ ከዩቲብ ትንሽ ጠፋ ብዬ ነበር ማለት ነው። በዚህ አጋጣሚ እንግዲህ በጣም ቴንኪዩ ማለት ትፈልጋለሁ አልፈናል ማለት ነው። በጣም አመሰግናለሁ የተሻለ ስራ እንድሰራ ስለምታደርጉኝ፣ በጣም ቴንኪው ማለት እፈልጋለሁ ማለት ነው። ውድ ቤተሰቦች በዛሬው ቪዲዮ እንግዲህ የተለያዩ ተመልካቾች የጠየቁኝ ጥያቄ ነበረ። የወፍጮ ዋጋ ስራለን ባላችሁኝ መሰረት እንግዲህ በትናንትና ሁለት ዞር ዞር ብዬ ተመልክቼ ነበረ። የናፍጣ ወፍጮ የምትፈልጉና የኤሌክትሪክ ወፍጮ ማስተከል የምትፈልጉ ያለውን መረጃ ልንገራችሁ ማለት ነው። እንደሚታወቀው እንግዲህ የዶላር ጭማሪ ጋር በተያያዘ እንግዲህ ከውጭ ወደ ሀገር ውስጥ ኢምፖርት የሚደረጉ እቃዎች ላይ ከፍተኛ ጭማሪ መኖሩ የሚታወቅ ነው በአሁኑ ሰዓት ላይ ። ይህም እንግዲህ በወፍጮ እቃዎች ላይ እንግዲህ ከፍተኛ ጭማሪ ነው የታየው ማለት ነው። እሱን የምናይ ይሆናል ማለት ነው። ይህን ሙሉ መረጃ ወደ እናንተ የማደርስ ነው የሚሆነው። ናፍጣ ወፍጮና በኤሌክትሪክ የሚሰሩ ወፍጮችን ዋጋቸውን ስንመለከት ማለት ነው በስፋት ገበያ ላይ የሚታየው የቻይና እና የአንዶሪያ ነው። አንዶሪያ እና የቻይና ነው በስፋት ገበያ ላይ የሚገኙት ማለት ነው። ይህም እንግዲህ በአንደኛ ደረጃ እንግዲህ የአንዶሪያውን ስንመለከት የናፍጣ በናፍጣ የሚሰራ ወፍጮን ስንመለከት ባለ ስልሳ የሚባለው ዋጋው ማለት ነው አንድ ሚሊዮን አንድ መቶ ሺ ብር ነው። አንድ ሚሊዮን አንድ መቶ ሺ ብር። ይህንን መረጃ የዛሬ አራት ወር አካባቢ እንደዚህ አይነት መረጃ ሰጥቼ ነበረ። በሚገርም ሁኔታ ነው የሶስት መቶ ሺ ብር ከምናምን ጭማሪ ያሳየው ማለት ነው። በአሁኑ ሰዓት ላይ እንግዲህ በትናንትና ዕለት እነዚህ ዋጋዎችን ጠይቅ የነበረ ባለ 60ው የአንዶሪያ የናፍጣ ወፍጮ 1 ሚሊዮን 100 ሺህ ብር ገብቷል ማለት ነው። ይህም አንድ ቋት ሙሉ ማለት ነው፣ ሙሉ አንድ ወፍጮ። ይህም እንግዲህ የራሱ ጄኔሬተር ያለው ድንጋይ፣ ቦሎጃ፣ ሸሚያዝ፣ ኩሽኔት፣ ሚዛን፣ የችንጋ ቅባት ከነ ሙያተኛውና እና እኔ ያልጠሯቸው የተለያዩ አክሰሰሪዎችን ያሟላ ሙሉ ቋት አንድ ወፍጮ አንድ ሚሊዮን አንድ መቶ ሺህ ብር ነው ማለት ነው። ይህም እንግዲህ የፈረስ ጉልበቱ ሀያ ሰባት የፈረስ ጉልበት አለው ማለት ነው። የናፍጣ ፍጆታውን ስናይ እንግዲህ በቀን ከሀያ አራት እስከ ሀያ አምስት ሊትር በቀን ይጨርሳል ማለት ነው። ከሀያ አራት እስከ ሀያ አምስት ሊትር በቀን ይጨርሳል። ለምሳሌ ከጠዋቱ አንድ ሰዓት ቢነሳ እስከ አንድ ሰዓት ምሽቱ አንድ ሰዓት ሁለት ሰዓት አካባቢ 24 25 ሊትር ይሄ ይጨርሳል ማለት ነው። ዋጋው እንግዲህ ይሄን ይመስላል ማለት ነው። የአንድ ወሪያው የቻይናውን ስንመለከት እንግዲህ የናፍጣው ወፍጮ የቻይናውን ስንመለከት እንግዲህ ዋጋው 570 ሺህ ብር ነው። 570 ሺህ ብር ነው ማለት ነው። የቻይናው ይህም እንግዲህ ልክ እንደ አንዶሪያው ሙሉ እቃ ይመጣዋል ማለት ነው። ሙሉ ድንጋይ፣ ቦሎጃ፣ ሸሚያዝ፣ ኩሽኔት፣ ሚዛን፣ የችንጋ ቅባት፣ የራሱ ጄኔሬተር ያለው ሞያተኛው፣ ከነ ሞያተኛው ማለት ነው 570,000 ብር ነው ማለት ነው። የቻይናው የፈረስ ጉልበቱ 24 የፈረስ ጉልበት አለው። የናፍጣ ፍጆታው ከሁለት ከ22 ሊትር እስከ 23 ሊትር በቀን ይጨርሳል ማለት ነው። የቻይናው ማለት ነው። በነገራችን ላይ ስትገዙ እንግዲህ ባለሙያ አማክራችሁ ብትገዙ ይሻላል ማለት ነው። በተለይ የናፍጣ ወፍጮ ማለት ነው። ምክንያቱም አንዳንድ ገበያ ላይ የራሱ ጄኔሬተር የለውም ምናምን የሚሉ ነገሮች አሉ። ግን በትክክለኛው ሙሉ ሙሉ ወፍጮ የምታስተክሉ ከሆነ የራሱ ጄኔሬተር አላቸው። የራሱ ማስነሻ አለው ማለት ነው። የናፍጣ ወፍጮ ማለት ነው። ያንን ነገር ታሳቢ አድርጉ ማለት ነው። ውድ ቤተሰቦች እንግዲህ ይሄን ይመስላል ዋጋው ያለው ሁኔታ በአሁኑ ሰዓት ላይ ማለት ነው። የኤሌክትሪክን ስንመለከት ማለት ነው። በኤሌክትሪክ የሚሰሩ ወፍጮችን ስንመለከት ማለት ነው። ባለ ስልሳው ማለት ነው። ባለ ስልሳው በተለምዶ ቆሞ የሚፈጭና ተኝቶ የሚፈጭ የሚባሉ አግድምና በቁመት የሚፈጩ ወፍጮችን እንመለከታለን። ባለ ስልሳው ማለት ነው። እንግዲህ ተኝቶ የሚፈጨው የጤፍ በተለምዶ ባለ ስልሳው ማለት ነው፣ 980 ሺህ ብር በአሁኑ ሰዓት ላይ እየተሸጠ ይገኛል ማለት ነው። 980 ሺህ ብር እየተሸጠ ይገኛል። የፈረስ ጉልበቱ 27 የፈረስ ጉልበት አለው ማለት ነው። ይህም እንግዲህ ሙሉ ቋት ነው። ዲንጋይ፣ ቦሎጃ፣ ሸሚያዝ፣ ኩሽኔት፣ ሚዛን፣ ችንጋ፣ የችንጋ ቅባት ከነሞያ ተኛው ማለት ነው። ይህንን ያካትታል ማለት ነው። ተኝቶ የሚባለው ወፍጮ 980 ሺህ ብር በመሸጥ ላይ ይገኛል ማለት ነው። ሌላኛው ቆሞ የሚፈጨው ማለት ነው። ቆሞ የሚፈጨው በተለምዶ ለጥራጥሬ የሚፈጭበት ወፍጮ ማለት ነው። አንድ ነጥብ ሀምሳ ነው ማለት ነው ዋጋው አንድ ነጥብ ሀምሳ እየተሸጠ ይገኛል ማለት ነው። ይህም እንግዲህ የፈረስ ጉልበቱ ሀያ ሰባት የፈረስ ጉልበት አለው ባለስልሳ የሚባለው ነው ማለት ነው። ውድ ቤተሰቦች፣ እንግዲህ ይህን ይመስላል ዋጋቸው። አሁን ላይ እንግዲህ እየተሸጠበት ያለ ዋጋ እንግዲህ ይህን ይመስላል። ሌላኛው እንግዲህ የኤሌክትሪክ ወፍጮ ስታስተክሉ፣ እንግዲህ ትልቁ ነገር የትራንስፎርመር ነው። የትራንስፎርመር ዋጋ እንግዲህ እንደሚታወቀው በጣም ከፍተኛ ነው። የአንድ ወፍጮ ዋጋ በሉት ቢያንስ እንኳን እኔ ኢንፎርሜሽኑ እንዳለኝ ከሆነ ወደ አምስት መቶ ሺህ ብር አካባቢ ይመስለኛል። ይህን ዋጋ ቆይቷል ከሰማሁት እስካሁን ጨምሮ ይሁን አላቅም። ትራንስፎርመር ወደ አምስት መቶ ሺህ ብር አካባቢ መሆኑን አውቃለሁ ማለት ነው። ይህንንም ታሳቢ ማድረግ ይኖርባቸዋል፣ የኤሌክትሪክ ወፍጮ ስታስተክሩ ማለት ነው። ውድ ቤተሰቦች እና እንግዲህ ይሄን ይመስላል ማለት ነው። በትናንትና ውለት እንግዲህ የተመለከትኩት ዞር ዞር ብዬ የተመለከትኩት የወፍጮ ዋጋዎች እነዚህን ይመስላሉ። ያው በጣም መጨመራቸው ይታወቃል ማለት ነው። የዛሬ አራት ወር አካባቢ እንደዚህ አይነት መረጃ ሰርች ነበረ። በጣም ከፍተኛ ጭማሪ ነው ያሳየው ማለት ነው። ያው የዶላር ጭማሪን ታሳቢ በማድረግ ነው እንደዚህ የተወደዱት ማለት ነው። ያለው ሁኔታ ይህን ይመስላል። ውድ ቤተሰቦች እንግዲህ በሌላ መረጃ እስከምንገናኝ ሁላችሁንም በጣም ቴንኪዩ ማለት ትፈልጋለሁ እስከዛው በያላችሁበት ሰላም ሁኑልኝ። ቻው ቻው።